ውስጥ የተጠራሁት መጀመሪያ እጅ የሰጠንበት ከፖሊስ ጣቢያ ጠገብ። ወይኔ አሁን ኤርትራ ሊያባርሩኝ ነው። አዎ፣ ኢሳያስ አፈወርቅ ከዛ ነጽሃ ላይ ነ ካያለ ወታደር ያች ወፍራማ ሴትዮ ምንድን ነው ግድ፣ እንግዷ እሷ ጋር ልትሄጂ ልትረግጥሽ፣ ጓደኛ ተይ አታውሪ። ስለ ኬዝሽ ዋይ ኬዝ እኮ ቆይ፣ ችግር የለውም እዛው እዛው፣ እንትን በሉ እሺ። ፐርፊውም ጋይስ

እኔ ያሳሰብኝ ኤርትራ መሄድ እኮ ነው እኮ። ኢትዮጵያ እኮ ችግር የለውም እኮ ጂጂ እኮ ከዛም በኋላ ሄዳለሁ። ፍራውሃም አለችኝ። አቤት አልኳት። እኔ ግቢ ብስንዚህ ባቆም ዚ ሆይት አይንግላድን ዘንድ አለችኝ። አረን ያላቅምላት አለሁ አይ የአስር ዓመት ፓስፖርት እንሰጥሽ ብለን የጠራንሽ አለችኝ። እንደዚህ ማለ እንዲ ይህ መቤቴን አላመንኩም

አስር ዓመት ከአሁን በኋላ ጀርመን ላይ ከኖርኩኝ በቂ ነው። ነፍሴ አስር ዓመት ነገናት ትለውጫታለሽ። ይ አሁን ስራሽን ይዘሻል። ልክ ፍርስት እንዳለ አሁን ትችያለሽ። ከሶስት ወር በኋላ አንትራም ማድረግ ከዘ ይሰጡሻል። ምክንያቱንስ ዘሴም ነው። አሁን ምንም ነገር አይጠይቅሽ። የሚጠይቁሽ ምናልባት አለሁልህ ስ ነው የሚጠይቁሽ። ምንድን ነው ድራይ ት አሱም አለኝ። ኦልሬዲ አውጥቻለሁ። አስተኛ ሬዝ ነው አሁን እኮ ሰውየው ጋር ሰውየው ሰውየው ባለቤት እኮ ነው። ዛሬ ምን ሀፕን አደረገ መሰለሽ ጅጅ እኮ ፉሬሽሽ ትመስሎኝ በጠዋት ተነስቼ ተፍ ተፍ እያልኩልሽ እጄ ጸጉሬን እንደዚህ አምፖሎ አይቶኛ ያቅም ሰውየውና እየሰራሁ ብስ ተው አላለኝም

አጋሚው ቅማላሙ በኤርትራ ስም ነው የሚኖረው። ከኔ እህት ጋር ምን ምን ያገናኛዋል? ያገናኘ ከኛ ህይወት ጋር አረ ምንም ማያገናኙም። እና እኛ እየኖርን ነው እግዚአብሔር የተመሰገነ ይሁን እና ስኪን፣ ለምን ደግሞ በኋላ ሱሴ ይዞኝ። ቲክቶክ ጋይስ አንበሳ አምሮናል። አንዳንድ አንበሳ አውርዱልን፣ በእናታችሁ አንበሳ ግቢኒ። በጣም እኮ የሚያስቀው አንበሳ የሚሰጡት ሰዎች እኮ ተኝተዋል አሜሪካን ሀገር እኛ እኮ ማንን ነው የምንለምነው? እስቲ ንገሬ። እግዚአብሔር ያመጣችኋል። አንዱ እየተቀለበለበ ይመጣል። ምን ምን ችግር ጊፍት አርጎ ዝም ብሎ እኮ ሲያልፍ የሚመጣ ሰው ነው እኮ እልፍ ሲል ምን ያደርግ እልፍ ሲል ቤት ገዝቶ የሚሄድ ካሉ ነው። ካምፓኒ የሚከፍት እልፍ እሱ ቤት፣ ካምፓኒ፣ ፌራሪ አምስት እዛ ጋር ጃጓር ምናምን ሲል ምን መኪኖች የሚደረግ ትርየኛም እኳ እናቀሽም ወደ ላይ ብታስይዙ ጸጉርሽን ትለኛለች። አልታወቀም እንዴ በጣም ነው የምታምሩት ስታስይዙ። አንድ ጊዜ አስይዤ እላታለሁ። እዚህ አንድ ቀን እኮ አሳምረሽኛል ጂጂ፣ ትዝ ይልሻል። እራሷን ጠፋባት እራሷ ጠፍቶባት ይሄ ነገር ያደለው ብላለች። ሜካፕ እኮ ነው እንደዚህ ግላት ሰሯት እና ግላት ሰሯት ፊቷ ሜካፕ ቀብቻት ሌላ ሰው ነው የምትመስለው። ግን አትወድም፣ እራሱ አታደርግም። እርግጥ ታጠብኩት እኮ ሌላ ሰው ነው የምመስለው። ፀጉሯን ራሱ ፍሪዝ ልታረገው ጠቀለል በጠቅልል እንደዚህ ጀመረች። ግን የሚገርምሽ ነገር ግላት በጣም ያምርብሻል። እስትሬት በጣም ነው የሚያምርብሽ። ድሮት እዚህ ልሻት ድሮ ድሮ ልጅ እያልሽ ማለት ነው ስትሬት ነበር የምታደርጊ እኮ ሁሌ ስትሬት ነበረ ፀጉሬን እንደዚህ ፖኒ። ለምን ፖኒ እንደዚህ አድርገሽ ስትሬት ነበር፣ ለምን ተውሽ? ጋይስ እንጃ እንጃ። ኧረ ቤተሰብ አንድ ሽቶ ስጡኝ፣ አንድ ሽቶ። ለምን ለምን ተውሽ እሱን? አሁን ሰዓት የለኝማ። በምን የለ ተኩስ ሰው ሰዓት አለ ሞልቷል። አሁን መተኩሻ ምርጥ ምርጥ ምርጥ ግላታ አይዞች አሉ ጋይስ

ሀብናይ ደብል ነው። ጋይ ሲዱበት እንቀጣጣ አንቺ ልጅ ለምን እንዲህ አይነት ሚስጥር ታወሪያለሽ? ነገ በውሸት በዚህ ነው ኢትዮጵያ ነች ብሎ ሪፖርት ያደረጋሉ። ነው አንድ ነገር ልንገራችሁ፣ ዝም ብላችሁ ካለምንም ነገር ቢችሉማ እነሱም ደስ ባላቸው፣ ግን ዲዶፍ ቢችሉ ጠራ አርገው ባባረሩን ደስ ይላቸዋል። ሁላችሁም ቆንጆ ምክንያቱም ዲብራውክን በርባይሱን ግጭ ያ ፓስፖርት ይፈልጋሉ። ፓስፖርት ይፈልጋሉ፣ መታወቂያ ይፈልጋሉ፣ ብሽቴት ጉም ይፈልጋሉ። ኤምባሲ ውስጥ በጣም በጣም ሀይለኛ ስራ ወጭ ቢኖር ሰው እዚህ ቢኖር ይሻላቸዋል፣ እንደዚህ አይነት ነገር ከሚያወጡ ወሬ ብቻ። እንደዛማ ቢሆኑ ሁላችሁም ትሄዱ ነበር ወልሽ

ሲያሳዝን። የእኔ ዶጮ እንግዲህ፣ አሁን እኔ መስማት የምንፈልገው ቫሮ፣ ለምንድ ነው ያደረገችው የፈለገ። ከአባትየው ጋር ኦገስት ላይ ተለያይተዋል። እንዲህ ራኸ ይሆናላ። እብድ እኮ ናቸው ነጮቹ፣ ታውቂያለሽ? ሲለያዩ እኮ እብድ ናቸው። ራኸ የሚሉት አለ

ቤተሰቦቹ በሙሉ ያውቃሉ። ገሀይም አድርገው ተቀምጠው ነው እንጂ ሁሉም ዲቪስ እንዳስ እኔ ፖሊስ ግን እኔ የዚህ ሀገር ፖሊስ እኮ አንድ እግር ጫማውን እኮ አግኝቷል። እኮ በጣም እኮ የገረመኝ እኮ እኔ ቀላል ነገር ላይ ተሸውደው ታያቸዋለች ወይ ጊዜ ወስደው ምናምን፣ አሁን የሁላ አመት እንግዲህ ግን ጀርመን ፖሊስ አይ ቲንክ እንትን ይፈልጋል ትክክል ማስረጃ ከሌለ ጥፋት ስህተት ማድረግ አይፈልጉም መሰል እንጂ ከዛ በፊት እኮ ተጠርጥሯል። አስረው መለሱ። ግን አራት ዓመት ግን ምን አስቆያቸው ነው? አራት ዓመት ድረስ አታሳዝንም ወይኔ፣ ደግሞ ቆንጅዬ ናት እኮ ስታምር። አንቺ ግን ገብርኤል ልጆቻችንን እንጠብቅልን ነው የሚባለው። ሌላ ምንም አይባልም በዚህ ዘመን። ግን ፍሬ እንደዚህ ይሄ አይነት ነገሮች ስታይ ማለት ነው አይደብርሽም ቢወት አያስጠግር በቃ ማመን፣ ሰውን ማመን ቤተሰብ፣ ኢቭን ራሱ በቃ እንደዚህ ቤተሰብሽን ከልጆችሽ ውጭ ራሱ ልጆችስ ምን ችግር አለባቸው? ማን ታምናልሽ? ማን ማን ይታመናል? በአሁን ዘመን ልጆችሽን አደራ፣ አሁንኛ አደራ ተብለን የትም አድረን ያደግነው እዚህ ሀገር እኮ ኢቭን፣ ሊሁን ከኪንደርጋርደን ልጆቹ ሳወጣቸው ራሱ ፈራ አለ አስወ በጣም ፈራ። ያስፈራል ጊዜ፣ እንዲህ አድርገሽ ራሱ ልጆችን ኪንደር ጋርደን ጥለሽ እንደምትመጭ ራሱ በጣም ከባድ ነው። በጣም የፋቢያን ያሳዝነኝ። ፋሚሊ ትፈሪያለሽ፣ ኤክስ ትፈሪያለሽ፣ ፋሚሊ ሸፍ ትፈሪያለሽ፣ ፍሬንድ ክራይሱም ትፈሪያለሽ። ከባድ ከባ ነው፣ በተለይ ሕጻን ልጅ ካላችሁ ጊዜ በጣም ተበላሽቷል። በተለይ ጀርመን፣ አዎ ነው ያን ነገር እጃቸው ልጅን አይደለም መግደል አይደለም መቆጣት ራሱ በጣም የከባድ እኮ ነው። እንዴት እንደሚያሳዝኑ በምን በጣም ነው የሚያሳዝነው ልጆች መቆጣት። ነገን ሰማዋለን ዜና በምን እንደገደለችው አንቺን እያስቦካችሽ ነው። ምን ብላ ነው የምታስቦካኝ? እኔ በምን ተገናኝተን? ወስዳ ከገደለ ገላው ወስዳ አቃጥላው፣ ሰው የለም ስታቃጥል። አቃጠለችው እንዴ? ያላችሁልሽ አምቦልን ፍስ ወስዳ እኮ አቃጠለችው እኮ አቃጥላ እኮ ነው። ሲቃጠል በሙሉ ጭስ የሆነ ቱሪስት ፎቶ አንስቶት ነበረ። ያንን ቃጠሉ ራሱ የሚገርምሽ በኢየሱስ እን ይኸውላ፣ ስታደርግ እንትን የለም ሰው የለም። ከንደገና ደግሞ አሁን ምን አድርጉ ግ ራሳቸውን መከላከል አይችሉ ትልቅ እናቱ ናት የገደለችው እያሉ ነው ጂጂ። ስ ውሸት ማን ነው ደሞ እናት ያለ። ትላንትና ዜና አታነብም እንዴ? ኤክስዋ ናት የተያዘችው። እናቱ ማ ቦታ ነበረች እኮ። ታልሰማሽ አረኒ ማልስማው ምን የማ ኤክስ? የወንዱ ኤክስ የአባትዮ ጋርል ፍሬንድ፣ ኤክሱ የፋቢያን አባት ገርልፍሬንድ ፍሬንድ ኤክስ ፍራፎን ዛይንፋታ ትክክል። ጅጅም እኮ እንደዛ ነው ያለችው አዲ ህፃኑ ምን አረገ እኮ ነው የእኛም ጥያቄ። ስትሮክ፣ ከገደልሽ ራሱ እኮ ከገደልሽ በኋላ አትሊስት የሆነ ፓኒክ ነገር እንኳን እንትን ቢልሽ። ማቃጠሉ ግን እትስ ሀርድ በእቺ በመርደር አይገልጻት አይገልጻት። ሽሽሽ ክራንክ ማን ጂጂ ክራንክ አረለች። የሚችን እንዲህ እየተባለ ነው ሰው የሚያልቀው እዚህ ሀገር። እንዴት ታዲያ ጤነኛ ሰው እንዴት ሰው ገሎ ያቀጥላል? መገላገል ነው ውይኗን እንዳትወስዱባት በቃ፣ እንዳይደገም እዚች ላይ እግዚአብሔር ምስክር ነው። አንዳንዴ ይሄ አረብ ሀገር የሚወስዱት እርምጃ አንዳንዴ፣ አንድ አይስወር ያው እንቱ ነው ክራይም እንትን አይልም እንጂ አንዳንድ ጊዜ አሁን እቺ ሲሾ ቴራፒ ባልና ትገባለች፣ ቴራፒዋን ታደርጋለች እኔ አትወጣም እድሜ ልክ ይሆን ተራፒ ውስጥ ልሽም ወ ጂጂ፣ እዛ ገብችበት የነበረው እኔም ፖሊሱ ያስገቡኝ ቦታ መተሽበት የነበረው እዛ ፊት ለፊት ማለት ነው፣ ገዳዮች ብቻ ናቸው ያሉት። ሽሾ ናቸው ተብለው ይወጣሉ። እኩል ከኛ ጋር ወጥተው ነው የሚገቡት። ብታያቸውሽ አባትየው የዘላለም ፀፀት ልታረግበት ነው

ገብቶሻል። እንዴት ግን እሷ ልታገኘው ቻለች? ራሷ አስቀምጣው ነው ራሷን ራሷን ለታ ተያዘች እኮ ተያዘች እኮ። ግን መጀመሪያ ላይ እኮ ፈርሙቱን ያደረጉት እና የጠረጠሩት እኮ በሌላ ሰው አድርገው እኮ የተለጠፈው የሆነ ሰው ሰይድ ምናምን ስለምናምን ነው የለጠፉት። እና ምን ዩቱብ ላይ ልትጭለው ነው ጂጂ፣ ታሪኳ አመለጠን እሱን አስመስለው ልክ ከጨረሱ በኋላ ትላንትና ጠዋት መቶ ሀያ ዘጠኝ ፖሊስ ሄሊኮፕተር፣ ወደ ስንት መኪና ሄደው ነው ጋማ መኪናዋል ምናምን እንዳለ ጭነው የሄዱት። የእሷን ደሞ እኮ አንቺ ደህና ኑሮ ያላቸው እኮ ናቸው፣ የተራሰ እኮች ጋር ቤት ምናምን የራሳቸው ያላቸው ንብረት ያላቸው ምናምን እኮ ናቸው። ማረምበይ አይስበር በቃ ራመ ነው ራኸ በቃ በምን ሰውየውን ላጥፋው ነው በቃ ይህ በቀን ነው። ግን እኔ ብቻናት ምስለ ለምንድን ፈቀልሽ አንቺ ፓኒኩ ራሱ የሆን ነገር እኳ ስታጠፊ ኮ እንትን ይልሻል ሰው ማለት ነው፣ የሆነ ሰው ማ ረዳትም አላት። አብሮ ያደረገ ሴትዮ አብራት ቫልድ ስትዞር ነበረችው። እኔ ሴትዮ አንድ የጠረጠርኩት አብራ ማለት ነው ሌላ ሌላም አብራት ነበረች። የዛኔ እኮ እሻደስ እንትን ግፉ እንደንብላ ቴሌፎን ስታደርግ እዚባ ይሻላል ነው ጓደኛዬ ትንሽ ራስ መታት ስላለባት ሽፓሲረን እናርግ ብዬ ነው መንገድ ጓደኛ ራሷን አማት ራሷን አማት ናይ ንፋስ እንቀበል ብያትል ከእሷ ጋር እየሄድኩ ነው። በአጋጣሚ ሬሳውን ያገኘው ያየሁትኝ ብላኮ ነው ቴሌፎን ያደረገችው አደለን? ባልድ ስትሄድ ስለዚህ እኔ ደግሞ ፖሊሶቹን እንትን ብለው ካልሆነ በስተቀረ ጓደኛዋንም አብሮ መያዝ ነው ያለባቸው። እንዲያውም ሞር እንትን የሚለው ችንጓ ከተያዘች ሞር ኢንፎርሜሽን ሊያገኙ ይችላሉ። የበለጠው ምን ያህል ጨካኞች እንደሆኑ ግን እኮ ደግሞ ሴክሹዋል ደግሞ እኮ ጥቃት እኮ ደርሶበታል። ሽፈሽቴ ዳስነሽ ልጁ ላይ ገባልት ደርሶበታል። ተቀልሽ ገባልትም ተደርጓል ተደፍ ማለት ተደርጓል። እራሷ ባትሆንም ወይ አስደፍራ በሌላ ሰው እንደዛ ስደርጋው ይሆናል። ከፍላም ዚ አሁን ምን አረገ ህፃኑ ምን አይነት ግን ምን ያህል ዲሞ እንደተስፋፋ እኔ አሁን በደምብ ድሮ በወሬ በምናምን የምታየው አይደለ? አሁን ግን በቃ ሰይጣን እንዳለ በደንብ እያረጋጋጥ እዚያ ገርማ ማን ለሰይጣን ሰይጣን የሚገፋፋቸው ነገር አለ። አመፋቢያን አዎ፣ ድንቡጭ ቡጭ አለው። ድንቡጭ እድሜው ስምንት አምኖ ደግሞ የእሷ መኪና ውስጥ የተነሳውን ፎቶ ወጥቷል። ከዚህ በፊት ስፖርቱ በአገር ምናም ልኮ ያላት ኮናት ደግሞ የተናገረችውን አልሰማሽም? እንደ ልጄ ነው የማይሆን እንደውም የሀቅ ቀደም እኮ ያስተኛሽም እኮ የልጁ አምላክ አላውቅም። ሌላ ቡንድስላንድ ነው የለሽማ፣ ጀርመን ላይ ቁጭ ብለሽ ሀያ አራት ሰዓት ያበሻ ወሬ ቲክቶክ ነው የምታዩ ሁለት የጀርመን ቅልቦች አንቺ ብርድ አለ ቤት አይበርድሽም? ጂጂ ሽሜሱ ካልድ ለምዶ ተቀልሽ። በትክክል ክረምት ሆኖ ወፍራም ልብስ ስላላወጣል እኮ ምክንያቱም ክረምቱን ለኒስልራስ ቦነስ ነው። ሂዱበት፣ ያው ራሳችሁን ጠብቁ፣ ልጆቻችሁን ጠብቁ፣ እንዳታዝኑ። ትሪፕል ጋስት በጣም እኔ ልጅ ቢኖረኝ እመኑ እኔ ልጅ እዚህ ሀገር ፃ ልጅ ቢኖረኝ እመኑ፣ ልጆቼ ጋር ፕራውድ ማሚ። ህፃኖች በብዛት እየተቀጠፉ ነው፣ ኧረ ኪንደር ጋርደን ምናምን በሙሉ እንደነንተ ጋር ነኝ እኔ ብታምን ባታምን መኳልኳቸው። አሁን ኪንደር ጋርደን እንደዚህ ሲሄድ እንደዚህ አየዋለሁ እና እነግራቸዋለሁ እና ያ ችግር የለውም ምናምን። ምንድነው ፐርፊውም ፐርፊውም የሚለን ባክኛውን ጊፍተሮቻችን ደክመዋል ከኢትዮጵያ ወይስ ከአረብ ሀገር ጊፍተሮች በሙሉ አሜሪካን ናቸው ያሉት ተኝተዋል አንድ ጊፍተር ነበረች እሷም ጉዞ ላይ ናት መሰለኝ ስትወርድ ጠብቅ ሽቶ ስጡን እስኪ የለንም ወይ አበ ሙሉልኝ ዩቱ ያ ትክክል ያ ጋይስ ፐርፊውም አምጡ

ገባች። አዎ፣ እንደዚህ ጆይን ስታረጋች። የት የት አርበረደኝ። ወይኔ፣ ማይ ጋድ! እዚ ጋ ነው የሚያሞቀው እኮ እዚህ ጋ እዚ ጋች። ሹራብ እኮ አይደለም እኮ የለበስኩት ማተሪያል ግን ያሞቅ በእናትሽ በራስሽ አሸንፊያለሁ። ፓሪስ ስትሬት ላይ እኮ ነው ወዲ የሚለው። ለብስሽ ቲክቶክ ላይ ያስቀናልኩ በጣም ማረም በይ። ይህን ትለብሻለሽ፣ ኮፍያ ታረጊያለሽ፣ መነፀርሽን ታረጊያለሽ፣ ሉዊስ እንደዚህ ትይሽ እና እጅሽን በጓን ታርገሽ፣ ፓሪስ ሀብታም ትጠብሻለሽ። ተገናገለ ከድህነት ወቀሽ ማለት አራንቺ ተይ ደሞ ተንቀኔ ነው። እንዴት ነው? ለምን ለምን እኮ የሁሉም ሴቶች ምን ነው እኮ ምን ችግር አግኝተው ስለማያወሩት ነው ይለብሱ። ቲክቶክ ላይ ምን ነው ነገሩ? የዘንድሮ ወንድ የዘንድሮ ወንድ እኔማ መሄድባቸው አለ እዚህ የዘንድሮ ወንድ አለ አርፎ አይቀመጥም። ስላለ ሹገር ዳዲ ይሻላል። ሹገር ዳዲ ይሻላል። ትክክል ነሽ። ሀብታም ወጣት መሆኑ ምን ችግር አለው እሱ? ሁላችን ይሄ ራሳችን ግን ሌላ እያማረው ነው። እኔ ሀብታም ሆኖ ሽማግሌ ነው የምፈልገው። ኖ እኔም ድሃውን ሀብታም ወጣት አድርገ እጅ አለገ አዳ ሽማግሌ በማይ ቤቢ ሲለኝ አቤት። ስለ ይሄ ወጣት ብትጠብሽ ሀብታም ወጣት ብትጠብሽ ጉበትሽ ነው የሚወጣው። ጉበትሽ ለዚም ሀብታም ወጣት ጠብሰሽ አንቺ ባንክ እኮ ብር እኮ ባንክ ነው የሚቀመጠው። የአንቺ ጭንቅላት ግን እንዲህ ይሽከረከር ነው። ከእሱ ጋር ከማንጋ ሄደ፣ የትኛው ሆቴል ሄደ። ጤናሽን አትፈልጊም እንዴ? ሲሪየስ ድሃ እንኳን ወጣት እንኳን ያስቸግራል። አይደለም አብታም ወጣት ያለ ወጣት እንዴት እንዴት ነው የምታስቢው ሴት። አሲሬስ ማግኔዚያም እኛ ስዋጥን ምን ይመስልሻል? የላ ጊዜ ጤናችን በጣም ደህና ነበር። አሁን ይሄ ባሳም ይባላል። ይሄ ለቆዳ ይኸው ለተሸበሸበ ቆዳ መግኑ አሪፍ ነው። እኔ ማቴማቲክስ እና ፊዚክስ አድርጌ ነው የማስበው። ሀብታም ወጣት ጭራሽ ይደፋሻል። ሽሜው ግን ማታ እንቅልፉ ይመጣል። የትም አባቱ አይደል፣ የትም አባቱ ጉድ ናክት ማይሻት ስለሚልሽ፣ እዛ ቁጭ ብለሽ እኮ በቴሌፎን መጥቶ እንኳን ጉድ ናክት አይልሽም፣ አልጋ ላይ ከመድከሙ የተነሳ ያ ግን ገባ አልገባ ስቲ። ገራጅ ስቴጅ ላይ ወጥተሽ ስታዩ ፕሌኑ ተነሳ ስቲ ወረደ ስቲ። እናቴ ከዚህ ሰውዬ ጋር ምን አዳረቀሽ? ሽሜው ግን ይመቸው አንቺነሽ መዞሪያ ያለብሽ እንዲሁም ነው ፍርዬ። የሞተው ልጅ በዜና ታይቷል። እኔ ቲክቶክ ላይ ነኝ ያየው ጅጂ